ሰላም ጤና ይስትልን የአሻም ተከታታዮች እንደምናላችሁ። ለዛሬ ዕለት አርብ መስከረም 30 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ ሞሐመድ ንጉስ አብዱ አበሬያቸው ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። የግሎባል ጌት ዌይ ስትራቴጂ ከኢትዮጵያ የልማት ትልሞች ጋር ይጣጣማል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የአፍሪካ አህጉራዊ ነጻ የንግድ ቀጠናን ሙሉ ለሙሉ ተግባራዊ ማድረግ ጊዜ የማይሰጠው አንገብጋቢ ጉዳይ መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ አስታወቁ። የግሎባል ጌትዌይ ስትራቴጂ ከኢትዮጵያ የልማት ትልሞች ጋር ይጣጣማል ሲሉ ፕሬዚዳንት ታያዝ ቀስላሴ ተናገሩ። በቤልጂየም ብራሰለስ እየተካሄደ ባለው ሁለተኛው የግሎባል ጌትዌይ ፎረም ላይ እየተሳተፉ የሚገኙት ፕሬዚዳንት ታያዝ ቀስላሴ የግሎባል ጌትዌይ ስትራቴጂ ከኢትዮጵያ የልማት ትልሞች ጋር የሚጣጣም መሆኑን ገልጸዋል። በሌላ በኩል ኢትዮጵያ እያካሄደች ያለው ሁለንተናዊ የተቋማት ሪፎርም ለሀገር ውስጥም ሆነ ለውጭ ኢንቨስትመንት ምቹ እንደሆነ ፕሬዚዳንት ታዬ ለጉባኤው ገልጸዋል። ታዳሽ ኃይል የብልጽግናችን መሰረት እንዲሆን እየሰራን ነው ያሉት ፕሬዚዳንቱ ኢትዮጵያ ከ5 ሺህ ሜጋ ዋት በላይ ኤሌክትሪክ ኃይል የሚያመነጨውን ታላቁን የህዳሴ ግድብ በዜጎቿ ርብርብ በራስ አቅም መገንባቱ አንስተዋል። ግድቡ ለኢትዮጵያውያንና ለምስራቅ አፍሪካ ሀገራት ንጹህ የኃይል ምንጭ በመሆን ኤሌክትሪክ እንደሚሰጥም አብራርተዋል። ህዳሴ ግድብ የማገዶ እንጨት በመሸከም ጀርባቸው ለጎበጠ በሚሊየን የሚቆጠሩ ኢትዮጵያውያን እናቶች ረፍት የሚሰጥ ነው ሲሉም ገልጸዋል። ከፎረሙ ጎን ለጎን ኢትዮጵያ ከአውሮፓ ሕብረት ጋር የታዳሽ ኃይል ምንጭን ለማስፋፋትና ዘላቂ ኃይል አቅርቦትን ለማረጋገጥ እንዲሁም ዲጂታላይዜሽንን እውን ለማድረግ በትብብር ለመስራት ከስምምነት ላይ ደርሳለች። የአፍሪካ አህጉራዊ ነጻ የንግድ ቀጠናን ሙሉ ለሙሉ ተግባራዊ ማድረግ ጊዜ የማይሰጠው አንገብጋቢ ጉዳይ መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ አስታወቁ። ሊቀመንበሩ ይህን የገለጹት በ24ተኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜስ የመሪዎች ጉባኤ በኬንያ ናይሮቢ እየተካሄደ ባለበት መርሃ ግብር ነው። በጉባኤው ላይ ባደረጉት ንግግር ዓለም አቀፍ የኢኮኖሚ ሁነቶች በአፍሪካ የኢኮኖሚ እድገትና ተወዳዳሪነት ተጽዕኖ እያሳደሩ እንደሚገኝም ገልጸዋል። ይህም ከመቸውም ጊዜ በላይ የአፍሪካ አህጉራዊ ነጻ የንግድ ቀጠና ሙሉ ለሙሉ በአፋጣኝ መተግበር እንደሚገባው የሚያመላክት መሆኑን አስረድተዋል። ሊቀመንበሩ የአፍሪካ ቀጠናዊ ኢኮኖሚ ማህበረሰቦች ከቀረጥ ጋር ያልተያያዙ የንግድ ገደቦችን በማንሳትና በአፍሪካ ሀገራት መካከል የተሳለጠ የንግድ ልውውጥ ማድረግ የሚያስችሉ ማዕቀፎችን በመተግበር ለአጀንዳ ሀያ ስልሳ ሶስት መዋቅራዊ ትራንስፎርሜሽን ኃላፊነታቸው እንዲወጡ ማሳስበዋል። የኮሜስ የደቡብ አፍሪካ የልማት ማህበረሰብ ሳዲቅ እና የምስራቅ አፍሪካ ማህበረሰብ ኤኤስሲ የሶስትዮሽ ትብብር ማዕቀፍ መሆኑን ጠቅሰው ማዕቀፉ የትስስር አጀንዳ ተምሳሌትና አንድ የሆነች የበለፀገችና ራሷን የቻለች አህጉር ለመፍጠር የተጀመረውን ጉዞ ተስፋ ብርሃን ፈንጣቂ መሆኑን መናገራቸው አሻም ከኢዜአ ያገኘችው መረጃ ይጠቁማል። በጋሞ ዞን የደረቅ ቡና ማበጠሪያ ኢንዱስትሪ ተመረቀ። በጋሞ ዞን በ15 ሚሊዮን ብር የፈጀ የደረቅ ቡና ማበጠሪያ ኢንዱስትሪ ባለሀብት በሆኑት ሙሐመድ በሽር ተገንብቷል። የደረቅ ቡና ማበጠሪያ ኢንዱስትሪው በአርባ ምንጭ ማዕከል ተመርቆ ስራ መጀመሩ ነው የታወቀው። በአርባ ምንጭ ማዕከል ከ15 ሚሊዮን ብር በላይ ወጪ የተገነባው ጋሞ ቱኬ የሚል ስያሜ የተሰጠው እንደሆነም ተጠቁሟል። ከዚህ በፊት በዞኑ የነበረው የቡና ማበጠሪያ ኢንዱስትሪ ስራ በማቆሙ የቡና አቅራቢ ነጋዴዎች ወደ ሌላ አካባቢ ምርታቸውን በመውሰድ ላልተፈለገ ወጪ መዳረጋቸው ተገልጿል። ፋብሪካው በዞኑ የሚገኙ ቡና አቅራቢ ነጋዴዎችና አጎራባች ዞኖችን አገልግሎት እንደሚሰጥም ተነግሯል። የቡና ማበጠሪያ ማሽኑ 100 የፈረስ ጉልበት ያለው ሲሆን በሰዓት 2 ቶን፣ በቀን 36 ቶን ደረቅ ቡና የመፍጨት ጉልበት ያለው እንደሆነም ተመላክቷል። በምርቃት መርሃ ግብሩ የዞን የወረዳና ከተማ አስተዳደር ከፍተኛ የስራ ኃላፊዎችን ጨምሮ የዘርፉ ባለሙያዎችና ባለድርሻ አካላትም ተገኝተዋል። መረጃው የጋሞ ዞን መንግስት ኮሚኒኬሽን ጽህፈት ቤት ነው። ኢጋድና ጀርመን በፍልሰት አስተዳደርና አየር ንብረት ለውጥ መካከል ያላቸው ስትራቴጂካዊ አጋርነት እንደሚያጠናክሩ ገለጹ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና ጀርመን በፍልሰት አስተዳደርና አየር ንብረት ለውጥ መከላከል ያላቸውን የቆየ ስትራቴጂካዊ አጋርነት የበለጠ ለማጉልበት እንደሚሰሩም አስታውቀዋል። ጀርመን ለኢጋድ ቀጠና የተለያዩ የፋይናንስ ድጋፍ ማዕቀፎችንም ይፋ አድርጋለች። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና ጀርመን በልማት ትብብራቸው ዙሪያ ዛሬ በጅቡቲ ስትራቴጂካዊ ምክክር አድርገዋል። በምክክሩ ላይ የኢጋድ ዋና ጸሐፊ ወርቅነህ ገበየው የጀርመን የኢኮኖሚ ትብብርና ልማት ሚኒስቴር የምስራቅ አፍሪካ ዘርፍ ኃላፊ ሃኒንግና በጅቡቲ የጀርመን አምባሳደር ሄይክ ፍሎር ተገኝተዋል። ስትራቴጂካዊ ምክክሩ ሁለቱ ወገኖች በአፍሪካ ቀንድ ባሉ ጉዳዮች ላይ ያላቸውን ትብብር የገመገሙ ሲሆን በቀጣይ የግንኙነት ማዕቀፎች ላይ መክረዋል። ሁለቱ ወገኖች የጀርመን ቀጠናዊ የፍልሰት ፈንድ ዳግም መዋቀር ሂደት መልካም ደረጃ ላይ እንደሚገኝ በማንሳት የኢጋድ የቀጠናዊ ፍልሰት ፖሊሲ ማዕቀፍ፣ የነፃ እንቅስቃሴ የህግ ማዕቀፎችና የዜጎችን የአኗኗር ሁኔታ የማጠናከር ስራ ለመደገፍ የጋራ ስምምነት ላይ ተደርሷል። በተጨማሪም ጀርመን በኢጋድ አባል ሀገራት ለሚከናወኑ የማይበገር የአየር ንብረት ለውጥ አቅም ግንባታ ስራዎች በቀጠናው የአደጋ ፋይናንስ ፕሮግራም አማካኝነት 22.5 ሚሊዮን ዩሮ ለመደገፍ መዘጋጀቷም ተመላክቷል። ኢጋድና ጀርመን ትብብራቸውን ለማጠናከር የጋራ ስራዎቻቸው የአባል ሀገራት የቅድሚያ ትኩረቶች ያማከሉ እንዲሆኑና የፖሊሲ ምክክራቸውን በመደበኝነት ለማከናወን ከስምምነት ላይ ደርሰዋል። ኢጋድና ጀርመን 37 ዓመታትን ያስቆጠረ አጋርነት እንዳላቸው መረጃዎች ያመላክታሉ። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን በዚሁ ተቋጭተዋል። ከማጠናቀቃችን በፊት ደግሞ በድጋሜ ርዕሰ ጉዳዮችን እናስታውሳችሁ። የግሎባል ጌት ዌይ ስትራቴጂ ከኢትዮጵያ ልማት ትልሞች ጋር ይጣጣማል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የተናገሩ የአፍሪካ አጉራዊ ነጻ የንግድ ቀጠናን ሙሉ ለሙሉ ተግባራዊ ማድረግ ጊዜ የማይሰጠው አንገብጋቢ ጉዳይ መሆኑን የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ አስታወቁ። ለዛሬ ዕለተ አርብ መስከረም 30 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን በዚሁ ተቋጭተዋል። እኔ ሙሐመድ ንጉስ አብዱ አበራችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን።